ሊትራሊ ስፒኪንግ ለምሳሌ ወደብ ሸቀጥ ነው። ሊትራሊ ስፒኪንግ ምክንያቱም ወደብ ስለ ወደብ የምናወራ ከሆነ ወደብ ፍለጋ ከኬንያ ልንገዛው እንችላለን፣ ከሶማሊያ ልንገዛ እንችላለን፣ ከጎራባች ሀገሮች እስከ ሱዳን ከፖርት ሱዳን እስከ ሞምባሳ ድረስ አክሰሱን መፍጠር፣ ኢፍ ዊ አር ቶኪንግ አባውት ስለ ወደብ የምናወራ ከሆነ፣ ግን እያወራን ያለ ነው ስለ ባሕር በር ኤግዛክት። ስለዚህ ወደብ ሸቀጥ ነው። አዎ ወደብ ሸቀጥ ነው። በአንድ ወደብ ላይ ዲፔንደንት የሆነ ኢኮኖሚ መፍጠር ይኖርብናል ወይ አይኖርብንም? ይሄ ለምሳሌ ያረጀ የፖለቲካ ሰገባችንን ያረጀ የዲፕሎማሲ ሰገባችንን ያረጀ የሴኩሪቲ አንደርስታንዲንጋችንን ቀዶ የወጣ ሰገባውን ቀዶ በእርጅና ምክንያት የደቀቀ ሰገባውን ቀዶ የወጣ ጎራዴ ነው ለኔ። ይሄ ሹ ምክንያቱም መሸከም የምንችለውን ያልኮ ተሸክመ ነው ጥያቄው ሸቀጥ ነው እያልን ራሳችንን እየሸወድን ከየትኛውም ሀገር ልንገዛው እንችላለን እያልን ኔቪ አያስፈልገንም ወይም ደግሞ እንደዚያ አያስፈልገንም እንደዚያ አያስፈልገንም እያልን ሸሽተነው ነው። መሸሽ እስከምንችለው ድረስ ሸሽተን ነበር። አሁን ይሄ አወር ባክ ዘገንስ ደ ወልድ እንደሚባለው በቃ ኦሬዲ መሸሻ ስላጣን ነው። አሁን ከዚህ በላይ መሸሻ አንችልም። ምክንያቱም ፊት ለፊት አግጦ የመጣ የህልውና አደጋ ሆኗል። አሁን አንተ ቅድም እንዳልከው የህልውና አደጋው